ይሰብ እንደዚህ አሪፍ ሆኖ ልኛል ተወጡት አላቸው ተስፋለኝ። በጣም አሪፍ አሰራር ነው ሞክሩት። እንደው እንደምትወዱት ተስፋለኝ። እንዲይም ላይክ ሼር በማድረግ ደምዱሊላለኝ። እንደሁም አዳዲስ ቤተሰቦች ላይክ ሸር ሰብስክራይብ በማድረግ ወደ ቤት የተቀላቀሉ ላለው በጣም እንደምትወዱት ተስፋለኝ። አሪፍ አሰራር ነው። እንደዚህ አሪፍ የሆነ ለሃም መችቡስ ሰርቻለሁ ማለት ነው። ያው የመችቡስ አይነት ብዙ አይነት ናቸው። በቀይም በቢጫም ደግሞ እንደዚህ ነጣ ባለ እንሰራለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሳደ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እንደአንኛል አልሐምዱሊላህ። በያላችሁበት አለም ዳርቻ ሰላማችሁ ልትሁን ሰርቲ ይበለልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ደግሞ የዛሬ አዲስ ቪዲዮ ለሃም መችቡስ ነው። መጀመር እዚህ ጋር ማቴሪያሎችን ሁሉንም አዘጋጅቻለሁኝ። እዚ ጋር በሳል በትላልቅ እየቆራ ከተስፋ ያለሁኝ እዚ ጋር ደግሞ ቱም ልጫለሁ ማለት ነው። ወራጋ ያብስ እና እዚ ጋር ሩዝ ላይ የምናረጋቸው ባህራቶች አዘጋጅቻለሁኝ ስጋዬን ወይም ደግሞ ለሐሚን አጥቤ አዘጋጅቻለሁ ማለት ነው። እዚጋ በራት ማጂ፣ የተፈጨ ከሞን፣ ሰኑት ምልህ ትንሽዬ ግን ምልህ ማጂ ጨው ስላለው ቀምሰን ነው ማድረግ ያለብን። እዚጋ የመጀመሪያ ለሃሜን እቀቅላለሁ። የምቀቅልበት ቃየ ላይ እንደዛ አድርጌ አድርጋለሁ ማለት ነው። ስንቀቅለው ቶሎ ነው የሚበስልልን፣ ሰዓት ከለለን ያፈጥንልናል። እዚጋ በራት ሁሉንም አደረኩኝ፣ ገዛ የቆራረኳቸውን በሳል አደረጉ እንደዚህ፣ ቱሜንም አድርጌያለሁ። ሁሉም በምክትል ውሃ አድርጋለሁኝ። በቂ እንዳይበዛም እንዳያንስም፣ መጠነኛ አድርገን እናደርጋለን ማለት ነው። አሁን ከድ አሽቀቅለዋለሁ እዚህ ጋር ዝብዳ አደረጉኝ ይሄ መሽሮም ነው ወይም ደግሞ በኢትዮጵያ የጅብጥላ ነው የሚባለው አለ እንደዛ መሰለኝ በዚ ሀገር መሽሩም ነው እንደዚህ አርጌ መሽሩሜን እጠብሰዋለሁ ማለት ነው እናንተ ከፈለጋችሁ በሳል መጀመሪያ ማድረግ ትችላላችሁ፣ በኋላ ላይም መሽሩሙ ከጠባሳችሁ በኋላ ማድረግ ትችላላችሁ። ያው እንደ እናንተ ምርጫ ማለት ነው። ዝጋ በሳል አድርግ ያለሁኝ እንደዚህ በመቀጠል ድጋ ያዘጋጇቸውን ባህራቶች አድርጋለሁ ማለት ነው። እንደዚህ ከሳገን እሳቱን መጠነኛ አድርገን በደንብ አርገን እንጠብሰዋለን። ይህ እንደዚህ አሪፍ ሆኖልኛል። በጣም ተወዱታላችሁ። እዚህ ጋ ሩዜ ያጠብኩት ሩዜን መልሼ አደረኩ እና አብሬ እንትንለዋለሁ ማለት ነው። ትንሽ አዋህደዋለሁ አብሬ በተወሰነ ደቂቃ እንደዚህ አድርጌ በደንብ ሮዙንም እጠብሰዋለሁ በጣም አሪፍ ነው። ትወዱታላችሁ። እየም በጣም በጣም ይህ እዚህ ጋ ዳህሜ በስሎንኛል። እንደዚህ ጨዋ አደረግ ከን ካልበሰለ ቀምሳችሁ ድጋሚ እንትን ማለት ድጋሚ መቃቀል አለብን። የዚጋ በስሉልኛል። አሁን ውሃውን እንተነለዋለ። ስጋው በጣም ነው የበሰለው በጣም በስሏል። ይህ ስጋ ይህን እዚጋ ስለኔ ጋ ላይ ስጋን አደረኩ ማለት ነው። እዚጋ የስጋዬ መረቅ አጥለልኩኝ ሩዙ ላይ እጨምረዋለሁ። አጥልልኝ ከላይ ስጋዬ ላይ የምቀባው ባህራት አደረኩኝ። ትንሽዬ ዘፈራን አደረኩኝ፣ ሌሞን ጁስ፣ ካሙን፣ ሳኑት ነው የጨመርኩት ባህራቱ እናንተ የስጋ ባህር ካላችሁ እሱም መጨመር ትችላላችሁ ማለት ነው። ስጋ እንደዚህ ቀባሁት በደንብ አድርጌ እንደዛ አድርጌ በጣም ነው ሽታው ራሱ በጣም ደስ ይላል። በዛ ላይ ደግሞ ዘፈራኑም ጣም አለው እንትን ይለዋል። ከፈለጋችሁም ማይወርድ ማድረግ ትችላላችሁ። እንደዚህ እንትን ካልኩ በኋላ ላይ ኦቨን ውስጥ አስገባለሁኝ። እዚ ጋ ይሄ እንትን ይበስሉልኛል። እንደዚህ ሆኑልኛል

ተቀላቀሉ ላለሁኝ። እንደዚህ ያማረ ሆኖ ስጋዬ ወቶልኛል። በጣም ነው የሚያምረው። እንደዚህ ስለነበረን ቆይታ ከልብ ከልብ አመሰግናለሁኝ። ሀገራችንን ሰላም ያርግልን። እናንተ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። በጣም አሪፍ ነው እንደዚህ ያማረ መችቡስ ለሃም ሰርተና ወንዱም ለሃም መችቡስ ሰርተና ማለት ነው። በጣም ተወዱታላችሁ ብዬ ተስፋለኝ። በጣም አሪፍ ነው ሞክሩት። ሁላችንም ለሃገራችን ዱአ እናድርግ እንጸልያለሁኝ። ስለነበረው ቆይታ ከልብ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም ያድርግልን። እኛም ሞቶ ከመቅረት አላህ ይጠብቀን፣ ቤተሰቦቻችንን ሰላም ያርግልን፣ ክፉ ነገር አያሰማን፣ ደግደጉን ነገር ያሰማን እላለሁኝ። በቀጣይ ባዲስ ቪዲዮስ ከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።